ለምንድን ነው የምትሸሸኝ በይተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በይ ባንባርሽ በውበሻለን አምሮብሻለን።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 በቀልህ አስጨራሽ ፕራንክን የተደረገው፣ ያው ይገባሃል ቡራዬ ይገባሃል። ምክንያቱም ሀይሚዬን በጣም ከባድ ፕራንክን ያደረካት፣ ስለዚህ ብድሯን ነው የመለሰችው ማለት ነው። ነገር ግን በትናንትናው ፕራንክ ላይ ቡራ በጣም ትቀናለክ። በቃ ሀይሚዬን ሲነኩብህ እንዴት እንደሚያንገበግብህ ምን ያክል ፍቅር እንዳለብህ እኔ በደንብ አድርጌ ትናንትና በቃ ለየሆት እናንተ ቀይር እኮ አለ በቃ ተቀያየረ እንደ ለፈለፈ በቃ ያላለው ነገር እኮ የለም እንደ ልጁ ማለት ነው ሀይለኛ ፎንቃ ነው የገባበት የእውነት ነው የምላችሁ ምን እንዳለ ሰምታችሁ ታል አይደለ ከሰው አታነካችኝ በቃ እኔ ላንቺ ብዬ ምን ልሆንልሽ አለኩ በቃ ለምንድን ነው ከሰው ጋር የምታጣየኝ በዛ ላይ ደግሞ እንዴት ይሄን ሰው ልትግባቢው ትቻያለሽ? በስንት ቀን? በአምስት ቀን ውስጥ ነው ወይ? ያላለው ነገር እኮ የለም ቤተሰብ ወይ ብራጌ ይገርማል። እንደሆነ እኔ በቃ አደነቅሁት፣ ገረመኝ፣ ደነቀኝ። አልኳችሁ በቃ ሃይሚዬ፣ ትቻያለሽ። በነገራችን ላይ ሃይሚ በፕራንክ አንደኛ ናት። አንደኛ፣ ማንም አይችላትም፣ ማንም እዛው ቆማ እዛው አስፋ ፕራንክ ማድረግ የምትችል ልጅ ናት። ቢኒ ግን በመሃል ላይ ቦክስ ቦክስ ቀመስክ። ምስኪን ፋንተን የመሰልክ ሸበላ፣ ደግሞ እንዴት ያምራል እናንተ! በጣም ነው የሚያምረው ቢኒ። ኧረ ኮሜንት ላይ ደግሞ ባለ ትዳር ነው ሲሉ አልሰማው። ዱባይ ላይ ትዳር አለው ምናምን፣ ሚስት አለው አሉ እና አረፍ የቅናት ወሬ መሆን አለበት እንዴ? ተው እንጂ እናንተ ተው። ስንት ገና ከመምጣቱ እራሱ ስንቱ ነው ሸበላ ነው ሸበ እኔ አንደኛዋ ነኝ እኔ አንደኛዋ ነኝ። ግን ስንቱ ሰው ነው በቃ ቢኒ ቢኒ ሲያምር ሲያምር ያሉት የሚገርማችሁ ነገር። ስለዚህ የምንትዳር ምናምን ነው የምትዋወሉት እናንተ ገበ ገበያ አትስጉ። እስኪ ለእኛም አትስጉ፣ ለቢኒ አትስጉ ገበያ። ለማንኛውም ቡራዬ አጣሙ ጥሎታል ማለት ነው። አጣሙ ሲለው ጊዜ በቃ ሐይሚ ራሱ ደንግጣ ፕራንክ ነው ፕራንክ ነው ማለት ጀመረች ማለት ነው የሚገርማች። እና አይ የትናንት ነው በጣም የሚገርም ነው በቃ እኔ ራሱ ተደመምኩበት፣ ማለት ነው እና በዛ ላይ ደግሞ ምንድን ያለው እንዴት በጥቅም ትቀይርኛለች? አሁን እዛ ጋ ሐይሚዬ ዱባይ ገባች። ዱባይ ስትገባ ቢኒ እናገኘች ቢኒ ደግሞ ስራ ፈልግልሻለሁ ኋላት የሆነ የሆነ ነገር አላት። ስለዚህ ከቡራ ይልቅ ጥቅሟል። አስቀድማ ወደ ጥቅም የሄደች ምናምን የመሰለው እና፣ እሷ ደግሞ ነው ከጥቅም ጋር የተያያዘ ነገር አይደለም፣ ነገር ግን የምቀየርበትና ጥሩ ነገር ስለሆነ ነው እዚህ መቅረት አለብኝ ስትለው፣ ምንድን ነው ያላት መሰላችሁ? እኔው እንዳመጣሁሽ ይዤሽ ሄጅ እዛው ጥልሽ አለ። ከዛ በኋላ በራስሽ ፕሮሰስ አድርገሽ መምጣት ትችያለሽ። እዚህ ግን በፍጹም አለበቀ። በፍጹም እውነቱን ነው እውነቱን ነው። ተጠያቂ ከሆነ እናንተ ተጠያቂ ነው። ደግሞ እንዴት ብሎ ነው እንዴት ብሎ ነው ሐይሚዬ ኧረ ተይ ሐይሚዬ ትቀልጃለሽ እ እኔ ቡራዬ ያሳዝነኛል። ትናንትና አሁን በደካማ ጎኑ ገብተው ነው የተጫወቱበት። ቤኒና ቡራዬ ማለት ነው ታውቃላችሁ፣ ልቡ በጣም ስስ ነው። ያንን ስለምታውቅ እኮ ነው አሁን እሷ ወንድ ይዛ መታ፣ ቤኒን ይዛ መታ፣ ያስቀናችሁ ማለት ነው እና አሳዘነኝ በቃ የሆነ አንጀቴን በላው ቤተሰብ እንደው ለምን እንደሆነ ታውቃላችሁ ሰው ሀገር ላይ ነው ያለው ማንንም አያውቅም እና አስባቱታን እንደዛ ሲባል ምን ያክል ህመም እንዳለው ማለት ነው ብራይ ግን ይገባሃል በአንድ በኩል ይገባዋል ይላሉ በአንድ በኩል ደግሞ አሳዘነኝ ቤተሰብ ምክንያቱም ጨረቃዋን እኮ የዛን ቀን በአብረሽኝ ካልተኛሽ እያለ እንዴት ሲያጨናንቃት እንደነበረ አይተናል እንዴት ሲያጨናንቃት እንደነበረ እና ብድር ነው የመለሰችለት፣ ማለት ነው። ብድር በምድር ይገባዋል። እንዴ ይገባዋል ብራዬ። እኔ እንደውም አለማሳደሯ ማሳደሯ እራሱ ገርሞኛል። ብታሳድረው ሲሄን ፕራንክ ልታብድ እኮ ነው፣ ልጨለል እኮ ነው ብራዬ። ግን አሳዘነች በቃ፣ ዝም ብላ ስታይ በጣም አዘነች። እና ኧረ ፕራንክ ነው ለነገሩ። ቢኒን ሲደረድሩ ቢኒን ይዞ ሲለው ፍራንክ ነው ብላ አስቆመችው ማለት ነው። የሚገባው እንጂ አንገ ጫብጆ ይጥለው ነበር። አረ ቡራዬ ደግሞ ዱባይ ላይ እስር ቤት ትገባ እንዴ? እስር ቤት ትገባ እንዴ? መንገዱ ሁሉ እኮ እንትን ነው። ይሄ ካሜራ ፊልም፣ በነገራችን ላይ ካሜራ ነው። መንገዱ ሁሉ ካሜራ ነው። ለመናገር እና ጥንቃቄ አድርግ ቡራዬ። ትቀልዳለ፣ እን እንደ ኢትዮጵያ መሰል በእርግጥ ኢትዮጵያ ማወቅ ካሜራ ተገጥሟል፣ ግን ሃርድ ነው። ሹርጣ ሁን ቤ በዛ ሰት አስበው፣ የሹርጣ የሹርጣ ምን ልትለው ነው ምን ልትለው ነው? ብራይ እና እኔ ግን ደስ ያለኝ ፓርት ምን እንደሆነ ታውቃላችሁ? ከምንም በላይ ቅዱባይ መምጣታቸው እኔ በጣም ደስ ብሎኛል። ቅዱባይ መምጣታቸው ደስ ብሎኛል። ኧረ ጉርነ ቆይ ልንገር፣ እኔማ ሳ ሳልናገር አላልፍም ይሄንን ነገር ቤተሰብ ይሄ ሼም ነው ሼም ነው። አብረሽ ምን እንዳለ ሰምታችሁታል። ኤረ አብሮሽ ምን እንዳለ ልንገራችሁ ነው አብሮሽ እኛ ሰርጉ እንድል ያለ ሰርግ ዱባይ ላይ ሲጠበቅ ምን ይላል ሰርግን የምፈልገው ሰርግ በጣም ትልቅ ሰርግ ነው እሱም ደግሞ ወደፊት ነው አሁን ዱባይ ላይ ግን ቀለበት ልናደርግ በትንሹ ነው የምንሄደው አላለ ውድ እኮ ነው ቀለበት እንኳን እንዴት ነው የሚደረገው ፕሮሚስ ቀለበት አድርገህላታል ፕሮሚስ ቀለበት አድርገህላታል ሁለተኛ ቀለበት የጋብቻ ቀለበት ዋናው ሰርግ ላይ ነው የሚደረገው። በነገራችን ላይ ዋናው ሰርግ ላይ ወይ ዋናው ሰርግ ላይ ነው ወይንም ደግሞ ልትፈራረሙ ስትሄዱ ፍርድ ቤት፣ ፍርድ ቤት ማለት ነው ቀለበት የሚደረገው እዛ ስትፈራረሙ ማለት ነው። አሁን ይሄ ነገር ማ ሼም ይዞት ነው ቤተሰብ እንዳትታለው። ይቅርታ አድርጉልኝና እኔ አሁን እዚህ ጋር እንድትሰሉብኝ ወይንም ደግሞ ሌላ ነገር እንዲሰማችሁ አይደለም። እኔ አወዳቸዋለሁ። ሀብርሽንም ሩታንም አወዳቸዋለሁ። ነገር ግን የተሰማኝን ነገር ከመናገር ወደኋላ አልልም። አሁን ብሩኬ ሐይሚን ይዞ ዱባይ ስለገባ ተመልካች ተናግሮታል ማለት ነው። በጣም ስሞታ እየበዛበት ነው። እነዚህ ውሸታሞች ምናምን ምናምን ስለተባሉ ይሄንን ነገር ይዞ መጣ ማለት ነው። እና እንግዲህ ተመልካቾች፣ ዱባይ ላይ ነው ሰርጋችን እንግዲህ ከአስራ አምስት ቀን በኋላ ይመስለኛል። ከአስራ አምስት ቀን በኋላ ከረገም በኋላ ይመስለኛል አሁን እኮ አንደኛ ረመዳን ነው። የሚገርማችሁ ነገር አንደኛ ረመዳን ነው። ሁለተኛ ጾም እኮ ነው፣ የክርስቲያኖች ጾም ነው። ቤተሰብ አዳምጡኝ እዚህ ጋር ማለት የክርስቲያኖች ጾም ነው። ጾሙ አልተፈታም። አሁን ሰርግ ተደግሶ እዛ ሄዶ ሊበሉ ነው። የማዳም ቅመሞች አልጾሙም እንደ እናንተ እና ብርሽን ስሻ ይጾሙም ምን አይነት ዝም ብላቸው ሄዳችሁት ተዝናንተን እንመለስ። ሰርጉ ሌላ ጊዜ ይሆናል። ግልጽ አማርኛ ማለት ነው። ግልጽ ያለ አማርኛ ቤተሰብ ሰርጋችን በኢትዮጵያ ነው መሆን ያለበት። እኔ ልንገራችሁ አብርሽና ሩታ ማለት ነው። ግልጽ ያለ አማርኛ ተመልካችንም ግራ ከምታጋቡ ወይንም ደግሞ እናንተ ግራ ከምትጋቡ ምን ትላላችሁ መሰላችሁ ጋሽዬና እትዬ ጋሽዬ እናትዬ የሩታን ቤተሰቦች እኛ ዜና ያለ ነው ስለዚህ ሰርጉ መሆን ያለበት ኢትዮጵያ ነው ሄዳችሁ ዱባይ ተዝናንታችሁ አድናቂዎቻችሁን አይታችሁ ምናምን ተመለሱ ብለውናል ብትሉ ተመልካች ምንም አይላችሁም በነገራችን ላይ በደስታ ነው የሚቀበሏችሁ ማለት ነው በደስታ እናንተ ግን ምን አላችሁ ሽፍንፍን አድርጎ አነስተ ያለ ነገር ቀለበት ልናደርግን ዱባይ አላለም ኧረ አብርሽ የማይዋጥ ነገር እንግዲህ፣ ቀለበቱን ግዛ እና ሄድና እዛ ደንቅረው ማለት ነው። ይመቻቹ ይመቻቹ። እኔ የምን አገባኝ? ለነገሩ እኔ የምን አገባኝ ግን የሆነ አለ አይደለ? ተው ተው፣ እየስድህ በእናታችሁ ተው። እኔ እኔ ለነገሩ ትቻዋለሁ ሁሉንም፣ ምክንያቱም ሁለ ስትነገሩ ስትናገሩ ትሰደባላችሁ፣ የሆነ ነገር ትባላላችሁ። እና እኔ የሆነ በጣም ስድብ ስላስጠላኝ ምናምን እንደውም እኔ ስለነሱ ማውራት ትቻላለሁ ቁም ነገር ማለት ነው። ምክንያቱም እውነት ስናገር መተው መሳደብ ነው ስራቸው፣ መተው መሳደብ ነው እና ጸጥ ብያለሁ። አሁንም ደግሞ አያስችለኝም ደግሞ ችግሩ አያስችለኝም። እና ለማንኛውም ጥሩ ነው እንዘጋጃለን። ችግር የለውም። እኔ ሰርግ እሄዳለሁ ብዬ ነበር በነገራችን ላይ ግን የማይሆን ነገር ይሆናል አለ አልሄድም። በጣም አዝናለሁ። ኢትዮጵያ እሄዳለሁ። ኢትዮጵያ ሰርጋቸው ላይ ምናልባት ልገኝ እችላለሁ። ወደፊት ማለት ነው ወደፊት ለሚሰርጉት ትልቁ ሰርግ ላይ ማለት ነው ኢትዮጵያን ልገኝ እና እንደዛ እንላችኋለው። መልካም ጊዜ ይሁንላችሁ። በቤተሰቦች ብዙ የምናገረው ነገር አለ ግን በጣም ብዙ ነገር ማለት ነው ወደፊት ጠብቁኝ፣ እሱንም ደግሞ